እንዴ እንግዲህ ከዚህ ጋር ስጨፍር ነበረ። የዛሬ ሶስት ሳምንት ነው ይህን ቪዲዮ የሰሩት። እንግዲህ ብሩክ ይህን ነገር አላየ ይህን ቪዲዮ ላ ቤተሰብ እንዴት ናችሁ? ዛሬ የምናወራው አንዳንድ እውነታዎችን እያወጣን እናወራለን ማለት ነው። ቤተሰብ ብዙ ብዙ ነገሮች እየተፈጠሩ ነው። እንግዲህ ትላንትና አይታችኋል። ሃይሚ በቦስ ቤት ገብታ እኔ ካሁን በኋላ ብሩኪን አልፈልጎም፣ ከዚህ በኋላ ስሜንም እንዳይጠራ ሚንሽንም እንዳያደርገኝ ብላ በጣም ብዙ ብዙ ነገር ተናግራ ነበረ። ሀይሚዬ እሺ ብለን ሰምተናታል። ቡራም እንግዲህ በመንገዱ በቤቱ አንዲች ቲክቶከር ሴት አምጥቶ ሲያሳየን ከአሁን በኋላ ከእሷ ጋር ነው የሚመጣው፣ ምናም ምናም ብሎ ብዙ ብዙ ነገሮችን አውርቷል። እንግዲህ ቤተሰብ እቺ ቲክቶከር ልጅ ከማን ከማን ጋር እንደሰራች አንዳንድ እውነታዎች ወጥተዋል። እንግዲህ ታውቃላችሁ፣ የቲክቶክ ህብረተሰብ የቲክቶክ ህዝብ እንግዲህ በጣም አደገኛ ናቸው፣ ቦምብ ናቸው። ሁሉን ነገር ጉድጓድ የተቀበረ ነገር ካለም ከጉድጓድ ውስጥ አውጥቶ ሰውን የማጋለጥ ሰውን የማዋረድ ኃይል አላቸው ማለት ነው። በጣም የገረመኝ እኔ በጣም የሚገርማችሁ ነገር ትላንትና ይቺን ቲክቶከር በደንብ አስተውዬ ስላላየዋት ነው እንጂ፣ ከዳጊ ጋራ ዳጊ ያኛው ማለት ነው፣ ከዳጊ ጋር የዛሬ ሶስት ሳምንት ከሁለት ሴት ጋራ ከእሷ ጋር አንድ ሴት ነበረች፣ ከዳጊ ጋር ሁነው ዳጊና ሁለት ሴት ሁነው ከሱ ጋር አብሮ ሰርተዋል፣ እች ልጅ ራሷ ማለት ነው። እንዲሁም ከዳኒ ጋርም ሰርታለች። እንግዲህ ብሩኬ ሴቶችን አያውቅም፣ ብዙ ሴት አያውቅም። እንግዲህ አዲስ አበባ ነው እሱ ብዙም ሴቶች አያውቅም። ዳጊ በጣም ብዙ ብዙ ብዙ ሴቶች ያውቃል። ዳጊም ሆነ ዳኒ ብዙ ሴቶችን ያውቃሉ። ይሄን ሴት ያመጣለት ማ ነው? እነ ዳጊና እነ ዳጊና ዳኒ ናቸው። እች ልጅ ያስተዋወቁት ለብሩኬ ማለት ነው። ብሩኬ ያውቃታል እሱ? እንግዲህ ሁሉም ባይነጋገሩ አብረው ባይሰሩ ብሩኬ አውቃት ነበር። እቺ ልጅ አውቃትም። እንግዲህ ታያችሁ። እንግዲህ ብሩኬ ይች ሴት ያመጣት ዳኒ፣ ጠላቱ ነው። ሀይሚን ለመቀማት ብዙ ብዙ ነገር እያደረገበት ያለ ነው ዳኒ ማለት ነው። ዳጊ ደግሞ የዳኒ ጓደኛ ነው ከሱ ጋራ ለመጣላት የሚፈልግ ነው። ከብሩኬ ጋር ለመጣላት ብሩክን ከሀይሚ ጋር እንዲለያዩ እያደረጉ ካሉት መካከል ሶስት የዳኒ ጓደኞች አሉ። እነሱ ናቸው ማለት ነው። ቤተሰብ እና እንዴት ነው ብሩኬ ከነዚህ ልጆች የሰራች ሴት ጋር አብሮ የሚመጣው? እስቲ ንገሩኝ፣ አስረዱኝ። እስቲ እስቲ አስረዱኝ፣ እንደ ማን ይሙት ሰው ከተጣላው ሰው ጋር የሰራች ሴትን ጎትቶ ይዞ ይመጣል ሰው እሺ ብሩኬ ምን እየሰራ ነው? ለምን እች ልጅ አመጣት? እንግዲህ ቤተሰብ የዛሬ ሶስት ሳምንት ከዚች ልጅ ጋራ ዳጊ ሰርቷል። እዚህ ጋር እውነታውን አሳያቸዋለሁ። በጣም ገርሞኛ። ዳጊ ቤት ራሱ ብትገቡ ታገኙታላችሁ። አጭር ቀሚስ ለብሳ በጣም በሚገርም ሁኔታ ከዳጊ ጋር እየደነሰች ላሳያችሁ። እዚህ ጋር አት እቺ ነች፣ እቺ እዚህ ጋር ያለችው፣ እዚህ ጋር ያለችው እቺ ነች። አያቷት እቺ ነች። ይዋት፣ አይታይም እንጂ ይውላችሁ፣ እቺ ነች። እቺኛው አያችኋት፣ እቺ እሷ ነች። ይዋት፣ አያችሁ እንዴ። እንግዲህ ከዚህ ጋራ ስትጨፍር ነበረ፣ የዛሬ ሶስት ሳምንት ላይ ቪዲዮ የሰሩት። እንግዲህ ብሩኬ ይሄ ነገር አላየም፣ ይሄን ቪዲዮ አላየም። ብቻ ልጅ አውቃት ማለት ነው። ከነሱ ጋር ስትሰራ በደንብ አድርጎ ያውቃል። እንኳን እሱ እኛም ቪዲዮ እያየን አይደል እንዴ ጓደኛሞች ናቸው። እሺ ቀጥሉ። ደግሞ አብረው ሰርተዋል ከዚህ ጋር ማለት ነው። ቀጥሉ። ደግሞ ከእንትና ጋ ከማነው ስሙ ጋ ከእሱ ከጠላቱ ጋ ከዳኒ ጋ ደግሞ ይዩልኝ። የቲክቶክ ማህበረሰብ አደገኞች ናቸው። እንደውም የሳቁባቸው ነበረ። አይታይም በደንብ እቱትናቸው ጋቸው ታለ እንግዲህ ይሄ ነው ነገሩ። ቤተሰብ በጣም ነው የገረመኝ። እንዴት ነው ሰው እንደዚህ የሚያደርገው? ይሄ ድራማ ነው እንጂ እኔ አላቅም። ብቻ እግዚአብሔርን ነው የምላቸው። እንዴት ነው ሰው ከጠላቱ ጋር አብራ የሰራች ሴትን አብሮ ይዞ መጥቶ ያው እጅ ለእጅ ተያይዞ ይዟ የሚመጣው ምንጉር ነው ነው? በጣም ነው የገረመኝ ቤተሰብ። እና እያንዳንዱ ነገር ውሸት እየታየባቸው ነው ድራማ እንደሆነ ያሳወቀባቸው እኛ ዋናው የላችሁ ሀይሚና ብሩክ የታርቃችሁ እንድትመጡ ነው እንጂ እኛ ምንም ችግር የለብንም። ግን ምንድን ነው መሰላችሁ? እዚህ ጋር ኦዲየንስ የሚባል ሰው አለ። ኦዲየንስ የሚባል ሰው አለ እዚህ ጋር እናንተ መሀል ላይ ስንቱ በእናንተ የሚያለቅ ስንቱ ነገር ስንት ነገር እጃቸውን እስከ መቁረጥ ሐኪም ቤት እስከ መግባት ድረስ የሆኑ ኦዲየንሶች አሉ። ይሄ ለኦዲንስ ክብር አለመኖር ነው እንጂ ይሄ አይን ያፈጠጠ ጥርስ ያገጠጠ ውሸት እየሰራችሁ እየተሰራብን ያለው ማለት ነው። ቤተሰብ እና እኔ ችግር የለብኝም። እኔ ምንም ነገር ይስሩ ድራማም ቢሆን ምንም ችግር የለም። ግን ይህን ያህል መቀጠል የለባቸውም ነበር። ይህም ያህል ነገር መሄድ የለባቸው። ለምን እኛ በጣም እያዘንን ነው። ብሩኬና እንደዚህ መሆናቸው እያዘንን ነው። እውነት በጣም ያሳፍራል። የቲክቶክ ማህበረሰብ ደግሞ በጣም ከባድ ናቸው። የተደበቀውን ነገር ነው የሚያወጡላችሁ ለምን ውስጥ ጉድጓድ አይገባም? ያወጣልሃል። የቲክቶክ ማህበረሰብ ከባድ ነው። የቲክቶክ ማህበረሰብ ልንገራችሁ፣ ቤተሰብ እና እንደዚህ አይነት ድራማ እየተሰራ በጣም ይደብራል ለማለት ነው። እንዲገባቸው ነው። እኛ ፋራ አይደለንም ለማለት ነው። እኛ ሁሉን ነገር እናውቃለን፣ ግን ያው ዝም ብለን ለማለፍ ብለን ነው እንጂ እግዚአብሔርን ነው የምላቸው። ይህ ሁሉ ቀን ያለቀስ ነው እንትን ደስ አይልም። እንግዲህ ቤተሰብ እቺ ልጅ እንግዲህ ከብሩኬ ጋር የምትቀጥል ልጅ አይደለችም። እውነቱን ልንገራችሁ እንደሰማሁት ከሆነ ትላንትና፣ እንደሰማሁት ከሆነ ብሩኬ ወይ ማክሰኞ ወይ ሰኞ ለሀይሚ ሰፕራይዝ ያደርጋታል እየተባለ ነው። እንዲሁም መኪና ነው የተባለው የሰማሁት። እኔ እውነት ከሆነ አላውቅም፣ ብቻ ለሀይሚ ሰፕራይዝ አለው ብሩኬ ተብሏል። እውነት ከሆነ እግዚአብሔር ያድርገው፣ እንዳፉ ያድርገው። ሰፕራይዝ ሊያደርጋት ነው። ለዛ ነው ከዚች ልጅ ጋር የመጣው ምናምን ነው የተባለው ብሩኬ ለሃይሚ ሰፕራይዝ ካደረጋት በጣም ደስ ይለናል። በጣም እነሱ ታርቆ መምጣታቸውን እኛ የምንፈልገው ምንም ውሸትም ይሁን እውነትም ይሁን ሁሉ ነገር ይሁን ግን አብሮ ታርቆ እንዲመጡ ነው የምንፈልገው። ብሩኬ እንዲጎዳ አንፈልግም። ሃይሚ እንዲጎዱ አንፈልግም። በእነሱ መሀልም ዳኒም ሆነ እነዛ ሁሉም ባይገቡ ደስታይ ነው። ሁሉም አስመሳይ ናቸው። ስለዚህ ሃይሚና ብሩኬ ታርቀው እንዲመጡ ነው የምንፈልገው። እንግዲህ ብሩኬ ሰፕራይዝ አለው፣ ትልቅ ሰፕራይዝ አለው። ለዛ ነው ተብሏል፣ እንግዲህ እስከ መኪና ድረስ ተብሏል። እንግዲህ መኪናም ከሆነ እኛ በጣም ነው ደስ የሚለን፣ ቤትም ከሆነ በጣም ነው ደስ የሚለን። ለምን ሃይሚዬ ከፍ ስትል ደስ ይላል። ሰው ከፍ ሲል ሁላችንም ደስታችን ነው። እነሱን ስለምንወዳቸው እነሱን ስለምናከብራቸው ምንም ነገር ከነሱ መሀል እንዲፈጠር ስለማንፈልግ ነው። እያለቀስንም ምንም እያልን እዚህ ድረስ ይደረስ ነው ማለት ነው፣ ከጨረቃ ፋሚሊዎች ጋር ማለት ነው። ስለዚህ እኛ የሚያስከፋ ነገር አሁን ቢያበቃ ደስ ይለኛል። እንግዲህ ቤተሰብ፣ እውነት እንደው ሀይሚና ብሩኬ እንደዚህ አይነት ጸብ ጣሉ። ወንድሞቹ እንዲዝ ሚላል ወንድሞች እኮ የብሩኬ ወንድሞች እኮ ቲክቶክ ላይ እየቀወጡ ነው በሙዚቃ እየቀወጡ እንዶም መለኛው ደስ ይላል። በጣም ደስ ብሎኛል መለኛው፣ እንደው ማስታወቂያ ማስታወቂያ ሰርቷል። የአበሻ ልብስ ማስታወቂያ ሰርቷል። በጣም ደስ ይላል። ሙዚቃ እያደረጉ ምናምን እየጨፈሩ ነው ያሉት። እንግዲህ እውነት እንደ ሀይሚ እና ብሩኬ በዚህ መልኩ ጣልተው እንግዲህ እነሱ ዝም ብለው ዝም ሊሉ አይችሉም። እንግዲህ ወይም አብዛኞቻቸው ኦዲየንሶች መሀል ላይ አትግቡ፣ በእነሱ መሀል ምናምን እናንተ እየመጣችሁ ቪዲዮ እየሰራችሁ ምናምን ይሄዳችሁ ነው ስለተባሉ ይሆናል አላውቅም ብቻ እውነታውን እግዚአብሔር ያወጣዋል ነው የምለው። እኔ እንግዲህ ድ ነገር በጣም ገርሞኛል። በዚህ ነገር እንግዲህ ሀይሚዬን ሰፕራይዝ ሊያደረጓት ይሆናል ብዬ ነው ማስበው። እንደዛም ነው የሰማሁት ሲነገረኝ ለሀይሚ ብሩኬ መኪና ገዝቶ ሰፕራይዝ ሊያረጋት ነው ነው የተባለው። እንግዲህ እውነት ከሆነ ያድርገው ነው የምንለው አይደለም። መኪና ብቻ ሳይሆንም ሌላ ነገርም ቢሆንም እኛ ዋናው ታርቆ መምጣታቸውን ነው። መኪና የሚግዛላት፣ ወርቅ የሚግዛላት፣ ዳይመንድ የሚግዛላት፣ ግን ዋናው እነሱ አብረው መምጣታቸውን ነው የምንፈልገው እኛ ቤተሰብ። በተረፈ ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለጨረቃ ፋሚሊዎች አድርሱልኝ። በደንብ በደንብ አድርጋችሁ ላይክ አድርጉ ይህ ቪዲዮ። በተረፈ በጣም ነው መወዳችሁ በጣም ነው የማመሰግነው። ክበሩልኝ የጨረቃ ፋሚሊዎች። ባይ ባይ።